ነገሩ በጣም ከባድ ነው ግን ደግሞ ለሰው ግልጽ ማድረግ አለባቸው። እኛ ሁላችንም ግራ ገብቶናል። ምክንያቱም ነገሩን ምናቅ ኖሮ ሁለቱ ማኑ ጥፋተኛ፣ ማኑ ትክክል ብለን መውሰድ እንችላለን። ግን እኛ ስራ ነው ብለን ነበረና። ሰላም ውድ የተከበራችሁ ውድ ቤተሰቦች እንዴ ናችሁ? ደና ናችሁ ወይ? ለዚህ ቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ አድርጉ ዛሬ እንግዲህ ከባድ ነገር ይዞ መጥቷል ፉጽይ ማለት ነውና እና ስለ ብሩክና ሃይሚ ነው አንዳንድ ነገር ማለት የሚፈልገው እና እኔ ግራ ተጋብቻለሁ የእውነት እኔ እነሱ ሁለቱ አይደለም እኔ እነሱ ሁለቱ ስራም ሊሆን ይችላል ስራም ላይ ሊሆን ይችላል ፈጣሪ ነው የሚያውቀው ግን እኔ የሃይሚ ኦዴንስ እና የብሩክ ኦዴንስ ናቸው የሚያሳዝኑኝ። ምክንያቱም የሚያለቅሱት ጠዋት ማታ የሚያለቅሱት የእውነት ወደ ቲክቶክ መንደር ጠዋትና ማታ ይር እያሉ እኔ እነሱ ናቸው የሚያሳዝኑኝ። ና አረባካችሁ በፈጠራችሁ አምላክ፣ ሃይሚና ብሩክ፣ እናንተ እናንተ ህጻናቶች ናችሁ። እናንተ ስለምትዋደዱ ነው ሰው ነው የገባባችሁ፣ የሰው አይን ነው ፈጣሪ ይሰውራችሁ። እኔ ሌላ ምለው ነገር የለም። ሁለቱን ለማለያየት ብዙ ነገር እየተካሄደ ነው። ብዙ ሩጫ አለ፣ ግን ሁለቱ ደግሞ አይለያዩም። ፈጣሪ ያለው አይለያዩም። ፈጣሪ ካለ ደግሞ እንኳን ሃይሚና ብሩክ ልጅ ወልደው የሚለያዩ አሉ። ስለዚህ ከቻላችሁ ጸሎት አድርጉለት። ሁለቱም ታረቁ፣ ይባካችሁ ለውድ ሰዎቻችሁ ስትሉ ታረቁ። ሃይሚና ብሩክ፣ መልእክቴን አስተላልፋለሁ። አመሰግናለሁ።